ሰላም አሌይኩም ወረሕመቱላሂ ወበረካቱ እንዴት ናችሁ? ደ የቲክቶክ ቤተሰቦቼ ሰላም ናችኋለሁ? እኔ ደህና ነኝ፣ አልሀምዱሊላ እናንተሳ? ሁሉ ሰላም ከእኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተበልቼ መጥቻለሁ። ዛሬ ደግሞ ሀይቅ ሳይደርስ እዛ የሚሄድ እነ ሳጠን መጣን ያላትስ የዛ ቀለቀሌ የተገዛ ቃለ ከነዋገር የማሳያችሁ የሆነ ስንት የወሰደ ነው ስልሳ ስድስት ሺህ ብር ከነትራንስፖርቱ የወሰደ የቤት ዕቃ አላት ማለት ነው። ይመረላችሁ እዚህ ጋር በ300 ብር የተገዛ እንዳንዱ 300 ብር ማለት ስድስት መከዳላት። እዚህ ጋር መጋረጃዎች አላት መጋረጃዎቹ በዚህ አይነት ማለት ነው። እነዚህን መጋረጃዎች ያልተጋነነ መጋረጃ ጋር መሰረት ዋጋ 9900 ነው ምናምን የተገዛላት። እሺ ይሄ እንደዚህ ይቀመል። እዚህ ጋር ለስድስት መከዳ የሚሆን የትራስ ልብስ አላት በሶስት መቶ ሰማንያ ሂሳብ የተገዛ ስድስት የትራስ ልብስ በጣም የሚያምር ቆንጆ ከለር ነው። ቆሻሻን በሚችል አላት ማለት ነው። ሌላ ለሶስት ፍራሽ አሁንም በዛው ጨርቅ የፍራሽ ልብስ አላት ተቀጀደ። በዚህ የምታዩት በዛው በፍርግርግ ጨርቅ የተሰራ ጥፍ ያለ የፍራሽ ልብስም አላት ዋጋ አንድ ሺ ብር ሂሳብ ነው። እዚህ ጋር ፍራሹ አላት በሁለት ክነሱ ነው

እዚህ ጋ ማዕደና አላት። ማዕደኗ ትልቁ ነው በችርቻሩ ሲሆን ውድ ነው፣ ግን እሷ የምትፈልገው የፍሬ ዋጋ ሌላ፣ ምንድ ነው አልባሳት ነገር አለ ነው፣ ስድስት መቶ ብር። ሌላ ጉፍታ አዲስ የመጡት ጉፍታዎች የምታዩትን ቆንጆዬ ጉፍታ ያው አዲስ ዘመን የመጣው ነው። በዚህ ጀማም በሽቲ ምናምን የምንለብሰው ይሄንን ነው። ዋጋ 2500 ብር ናት የተገዛችው። በጣም ቆንጆ ጉፍታ ናቸው። ግዴ ወደ ማለት ነው። ሌላ ምንድን ነው ያላት ጋቢ። ጋቢ ላባቷ ነው መሰለኝ ነው ላባቷ ነው። አናት ሰባት ክንድ በሚባለው ነው። ዋጋ 2500 ብር። እዚህ ጋር ነጣላ አላት። ነጠላ ለናቷ ነው፣ ለእናቴ ነው ግዢ ልኝ አለችኝ። እንደዚህ ነጠላ እንደዚህ በምታዩት ደግሞ ዋጋ አንድ ሺህ ብር ሂሳብ ገዝቼላታለሁ ማለት ነው። ተደራቢና ነጠላ ትሆን እንጂ ድርብ ናት። እዚህ ጋር ጌጧም የውላ ሴት የምትሆነው ይቸናል። ቆንጆዬ ነጠላ ገዝቼላታለሁ ማለት ነው። ለእናቷም ይሁን እሺ። ወደታች ዝቅ ስትሉ ቡና አንድ ኪሎ አለ። ይኸው ጋ አንድ ስለመጣ ነው። ከውጭ ስለመጡ ዋጋ ሺ 350 አንድ ኪሎ ቡና እዚህ ጋር ሰርቪስ አላት፣ ሰርቪስ ስምንት መቶ ትሪ ደግሞ አራት አይነት ትሪ ያላት ዋጋ 700 እዚህ ጋር ሴኔጋል ደስት አላት በምታዩ ሎዶሮ ዋጋ 3000 ብር። ሌላ ምንድን ያላት የውሃ ብርጭቆ አምስት ማዕዘን ግማሽ ደርዘን አላት 600 አንድ ደርዘን የሻይ አላት ዋጋ 1000 ብር እዚህ ጋር ሁለት ማቲንጆ ኮች አለ በሁለት አይነት ካለር ዋጋ 1000 ብር። አምስት አምስት ብር

ሰባት ኪሎ አንድ ሺ ምናምን ብር ነው የገዛሁላት። በርበሬ ደግሞ በሰባት መቶ ሀምሳ ብር የተገዛ አምስት ኪሎ በርበሬ አላት ከነቅመማ ቅመሙ። ሌላ ምንድን ነው ያላት? ውጭ ላይ በርሜል አላት። ይሄ ሶስት አራት መቶ ሌትሩ ዋጋ ሶስት ሺ። ሌላ ምንድን ነው? ሀምሳ ኪሎ ጤፍ ጤፍ አላት። ጤፍ አምስት ሺ ሰባት መቶ ሀምሳ ኪሎ በመቶ አስራ አምስት ብር ሂሳብ የተገዛ ሀምሳ ኪሎ ጤፍ አላት ማለት ነው። እንግዲህ ይሄ ሁሉንም እቃ ዛሬ ሆኑ ወደ ሀይቅ የሚላክ ሆነ። አብራችን ስለቆያችሁ አመሰግናለሁ። ጉንፋን ስለያዘኝ አፍጥነዋለሁ። ቻው